ቪዛ ሰራለታለሁ ብሎ በመሀል ጠጣ ምስል አስወጣው ሰውየው ማለት ነው። ይታከምና፣ ከዛ በኋላ መፍትሄ ይፈለግለታል እንጂ ምግብ አይበላም። አንድ ሙኒት አንድ ቁጥር ከጻፈ ሙኒት አውቃታለሁ። ጻፊ እስኪ

አንድ ሰው አትወዳለህ፣ እናንተ ጋር አለ ቀይርለት ልብሱን። በቃ ልብሱን ቀይርለት። ወንድ ካለ የትም እንዳይንቀሳቀስ የያዙት። ችግር የለም አይሄድም፣ ወደዛ በቃ አድርጊና ልብሱን ቀይሩለት። ከዛ ወዲያ አሁን ስለጠጣ ማለት ነው። ወላሂ በስንት አያወራሽም። እንደዚያ ትበሉ እስኪ እናንተ ደግሞ ላይ ብላይ ጠጣ ምናምን አትበሉ። በቃ ከተመሳቸ ማንኛውም ሰው ይጠጣል እንደዚህ እጁን እስከሚቆርጥ እስከሚቀድ ድረስ የሆነ ችግር አለ። በቃ ውስጡ ላይ ችግር ለደላላ ብር ከፍሎ ነው የመጣው። ታውቃላችሁ፣ ከዛ ባረቡት ነው በዛ ላይ ልጁ አረበኛ ይችላል። ሳውዲ ሰርቻለሁ ብሎናል። ይኸው ጁጁ ለሳሪት ይሸራ ቆይ፣ ልብሱን ይቀየር። እዛ አካባቢ ያላችሁ ተባበሩትና ህክምና ሂድ። በቃ ገንዘቡን እኛ አሰባስበን እንከፍላለን። ችግር የለው፣ እሺ? ህክምና ሂድ። ጆከር ስለሆነ አሁን ወደ ሀገር ነው የሚሄድ ያለ? ወደ ሀገር? አዎ፣ ወደ ሀገር። ስለዚህ ቆይ እስኪ ትኬት ወይኔም፣ መቼ ነው እጁን የቆረጠው?

አውቀዋለሁ የሚል ልጅ አይቼ ነበር። እዚህ ቤተሰብ ካለው ቤተሰቦቹም አንድ ጊዜ ግን ይታከም መሲ። ዋናው ነገር ይታከመዋል፣ እጁ ይታሸግለት። አንድ ነገር ግን ልንገራችሁ። ያጀማ ጆከር መሲም እዚህ ጋለሽ ልጁ ማለት ነው። ሳይጠጣ ሲቀር በጣም የተረጋጋ ልጅ ነው፣ በጣም መልካም ጸባይ ያለው ልጅ ነው። ግን ምንድነው ከጎኑ ሰው የለም። በቃ እንደዚህ በደንብ አረጋግሎት። አሁን እህት ቢኖረው እንደዚህ አይሆንም ነበረ። በቃ በደንብ መክሮ ተቆጥቶ ስራ ስለምንድነው፣ እጁን ገንዘቡን በልቶ ነው የጣሉት ደላላዎች። ከዛ በኋላ እናንተ ስራ ያስገባችሁ፣ በቃ እኛ ደላላ ፓስፖርት ወሰደ ብሎ ነው እኛ ጋር ሲመጣ፣ ደላላ ይዘጋብሻል ይዘጋብሻል ብሎ አስማትም ሊለውን አካውንት አስገቢ ከቅድም ጀምሮ ነው ያቀዋለው እያለ ነው አስማት አስማቴት አለ

እሺ ነኝ መስ እሺ ነኝ እራሱን እኮ ያጠፋል በዚህ ሁኔታ ጋይስ ግን እዛ አካባቢ ያላቸው ወርዷቸው በ መቅ መቅ እ መግባት ልጁን መቃኛ እንከፍላለን። አታሳይ አንቺ ቤት ይዘጋብሻል። ያልተረዳችሁት ነገር ቢኖር እኔ አሁን ወስጄ እጁንንት ማለት ይችላለሁ፣ ግን ልጁ ድጋሜ ደግሞ ራሱን ይቆርጣል። ኦኬ አንዴ ብቻ አክም ቤት ብቻ ውሰዱትና ይሄ ደግሞ ይቁ ና ና ና እንዳትል። ወይኔ አጅማን ግን ኢትዮጵያኖች የላችሁ እሱ ውስጥ እያስገባችሁን ነው

በከፋሻ ነገር አድርጊበት ሞኒት አለች። ችግር የለው ሞኒት ደውላላት አለ። ሞኒት እዚህ ጓደኛ የጋጋርታለች በማረም ተረጋጋ። ሱቅ ማንም አይመጣም። አይዞ በሉት አይዞ በሉት በጣም ፈርቷል። ፈርቷል ትናንት ገርፎ ነው የለቀቁት ብሏል። ሶስት ቀን ታስሮ ን ልጅእ ተረሆቆያቸው አሁን ይህ ምክር የሚሰጥበት ሰዓት አይደለም። ይታገምና ኢዲንና ከዛ በኋላ ነው ምሰጠቅልለትይ ትፍሪ ጠቅል በእጃችሁ እንኳን ትለብሳችሁ ጠቅልልለት ፋሻ ግዛ እና ጓንት ገዝተን መደብ ቅባት ነገር አድርግለት። ግን ቅባት ነገር እንዲያይዝ ፋሻው እንዲያይዝ ቅባት

ጁ ጎግል ላይ ግቢ ና ናፍ ኮሌክሽን ብለሽ ሰርች አድርጊ። የሱቁ ሎኬሽን ቀጥታ ብር ላይ ነው የሚያመጣሽ። ናፍ ኮሌክሽን ብለሽ

አው ይሰማኛል። አንደኛ ነገር ስምንት ሺህ ድርሃም ነው እኛ ከፍለን ወረቀቱን እናሰራለታለን። አንደኛ ደረጃ ሁለተኛ ደረጃ እናንተ ሙኒት እስክትመጣ ብቻ ውሃ ስጡት፣ አጠገቡ ሆኑ፣ ከላይ ውጡ። የሚያስቸግር ነገር ኮን እዛ ጋር ብቻ እንትን በሉት እኛ እንመጣለን። ኦኬ እንዳይሄድ ነው። እሺ ወንዶች ነው።